ኡስታዝ በፊቴ የቲም አባት ነበር የሚባሉት፣ ዛሬ እንግዲህ የላጤዎችም አባት አድርገውታል። ኢና ሊላሂ ወኢና ኢለይሂ ራጂዑን ይህን ቪዲዮ እንዳታሳልፉት። ተመይከቱ ውስታዝ ምን እንዳሉ። አላህ ከፈጠረው ነገር ሁሉ ጠንካራው ነው አሏቸው። አላህ ብዙ ነገር ፈጥሯል፣ ብረት ፈጥሯል፣ አለት ፈጥሯል፣ ዳይመንድ ፈጥሯል። ጠንካራው ነው አሏቸው። ብረት አሏቸው። ግን ከብረት ደግሞ የጠነከራላት ምንድን ነው አሏቸው። ሳት አሏቸው። ሳት ብረትን ያቀልጠዋል። ስለዚህ ከብረት የጠነከረ ማን ነው? ሳት ነው ማለት። ከሳት ደግሞ ይጠነከራል አሉ። እሱ ምንድን ነው? ውሃ ነው አለ። ውሃ ሳትን ያጠፋዋል አይደለም? ከሳት ውሃ ይበረታል ማለት። ውሃን ደግሞም የሚያሸንፈው አለ። ማን ነው? ደመና አሉ። ደመና ውሃን ተሸክሞት ይበራል አይደል? ደመና ይጠነክራል። ከደመና ደግሞ ይጠነከራል አሉ። እሱ ምንድነው? ንፋስ ያወዛውዘዋል ደመናን ከቀኝ ወደ ግራ። ከንፋስ ደግሞ ይጠነከራል አሉ። እሱ ማን ነው? የሰው ልጅ አሉ። ንፋስን ይተነፍሰዋል ንፋስን ይቆጣጠረዋል። የሰውን ልጅ ደግሞ የሚያሸንፈው አንድ ቅንደ ብርቱ አለ። እሱ ማን ነው? እንቅልፍ ነዋ። እንቅልፍ የማያሸንፈው ሰው አለ? ጀግና በለው፣ አሊም በለው፣ ሀብታም በለው፣ ንጉስ በለው፣ እንቅልፍ ከመጣ እጅ መስጠት ነው አለ። እንዴት እንደወደቀ ማያውቀውም አለ፣ ሲነሳ ነው የሚያውቀው። እንቅልፍን ደግሞ የሚያሸንፍ አንድ ብርቱ አለ። እሱ ምንድን ነው? ጭንቀት ነው። ሐሳብ ትካዜ፣ ሃም ይባላል። ሀም ያለው ሰው እንቅልፍ ይመጣዋል ይወስዳል። ያስጨነቀ ያሳሰበ ነገር ኑሮ ስትገላበጥ ይነጋል። አረ ጭንቀትን ግን ደግሞ የሚያስወግድ መሳሪያ ነብዩ አንድ ሰጡን። እሱ ምንድን ነው? ዚክር ይባላል። አላ አላላ አዋጅ አለ በዚክሪላህ አላህን በማስታወስ ተትመኢኑ ልቁሉብ ልቦች ይረጋሉ፣ ጭንቀት ይወገዳል። ሰለዋት ከጭንቀት የምንወገድበት ሪዝቃችን የሚሰፋበት ትልቁ። አሜሪካ ውስጥ ለአሥር ደቂቃ መብራት ቢጠፋ አሜሪካ በቢሊዮኖች ዶላር ነው የከሰረችው። ዝርፊያ ማለት ነው። ካሜራ የለማ ግልጽ ነው። ካሜራ ሴኪዩሪቲ ካሜራ የለም፣ ዝርፊያ ነው በቢሊዮን ዶላር እኔ እናንተ መሃል ግን መብራት ቢጠፋ እቃውን አንነካውም። ለምን? ጨለማን የፈጠረው ጌታ ስለማያይ። ጋይስ፣ እንደ ሁልጊዜው ስቄ ላስቃችሁ ካሜራይ እንደቅኚ ቪዲዮ ልሰራ ቁጭ አልኩኝ፣ ግን መሳቅ አልቻልኩም በጭራሽ ምክንያቱም ማታ ቴሌግራም ላይ ያየሁት ነገር በጣም ልብ የሚሰብር ነበርና የምር በእርግጠኝነት ማናችሁም እንድታዩት አልመክርም። በመጀመሪያ ደረጃ ወጣቱ እንዳለ እያለቀ ነው ጋይስ። ይሄ እየተዘገበውና የወጣው ዜና ስለሆነ ነው እንጂ ያልወጣ በየጊዜው የሚረግፈን የወጣት ቁጥር መገመት በጣም ቀላል ነው። በጣም ነው የሚያሳዝነው ነው ጋይስ። ይህ ከላይ በቪዲዮ የምታዩት ከጠፉት ከተገለበጡት ወንድሞቻችን ውስጥ የዓሳ አራትነት ከመሆን ተርፎን ማዕበል ወደ የመን የባህር ዳርቻዎች ማዕበል እየገፋ ያወጣቸው ወንድሞቻችንን የሚያሳይ የምር ያማል ላይክ አላቅም ብቻ ለዛሬ አንስቅም ጋይስ አላህ ይሄ ቪዲዮ እርቅ ከአላህ ጋር ለምትፈልጉ ህይወታችሁን እንዳዲስ አዲስ ከአላህ ጋር መጀመር ለምትፈልጉ ሰዎች ነው። ብዙዎች ጋር እንዲደርስ በደንብ ሼር አርጉት። ላይክም እያረጋችሁ ጀምሩ። ወአጅልቱ ኢለይከ ረቢ አሉ ነቢ ሙሳ ዓለይሂ ሰላም። ጌታዬ እኔ አሉ ወዳንተ አንተ ተጣደፍኩ አሉ እየቸኮልኩ መጣው ወደ አንተ። ለምን ሊተርዳ አሉ እንድትወደኝ ስለፈለግኩኝ፣ ያንተን ውዴታ ማግኘት ስለፈለግኩኝ ውዴታህን ፍለጋ ከበር ቶሎ ቶሎ ያመላልሰኛል ተቻኮልኩ ወደ አንተ አሉ ነቢይ ሙሳ ዓለይ ሰላም። በሕይወታችሁ ከአላህ ጋር መታረቅ ስትፈልጉና ከመንገዱ ገብታችሁ አብራችሁ ከአላህ ጋር መጓዝ ስትፈልጉ የመጀመሪያው ስቴፕ መሆን ያለበት ቁርአን ነው፣ ከደብዳቤው ጋር መተዋወቅ። በዓናችሁን አስተካክላችሁ መቅራት ከፈለጋችሁና ተጅዊድና ነዛራችሁ በደንብ እንዲስተካከል ከፈለጋችሁ ደግሞ እኔ ጋር ደውሉልኝ። ምን ምን መስተካከል እንዳለበት ከምን መጀመር እንዳለብን በደንብ እናወራበታለን። በ0900715101 ላይ ከፈለጋችሁ በቴሌግራም ከፈለጋችሁ በዋትሳፕ አሊያም ደግሞ በኢሞ አናግሩ። ወደ አላህ የምንቃረብበትን መንገድ ምቹና ቀላል አላህ ሱብሃነ ወተዓላ ያድርግልን። የዚህ የዚህችኛዋ የአረብ ሀገር አሰሪ ወይም ማዳም ተግባር ደግሞ ለየት ያለ ነው። እንዲህ ሆነ። የቤት ሰራተኛ ያስመጣችው ኢላም አሊ አህመድ ሰራተኛዋን ባስመጣቻት በሶስተኛው ቀን ላይ ያልተለመደና እንግዳ ነገር ትመለከትና ሆን ብላ የቤት ሰራተኛዋን መከታተል ትጀምራለች። ሰራተኛዋ በዚህ በሶስት ቀናት ውስጥ አጋጣሚ በመጠቀም ወደ ሽንት ቤት ጎራትንና ጡቷን ሞልቶ ህመም የሆነባትንና ጤና የነሳትን የጡቷን ወተት በእጇ እየነካካች ለሰዓታት ፈሶ እንዲያሳርፋት ታደርግ ነበር። እናም ይህን ነገር የተጠራጠረች ኢልሃም ሠራተኛዋ ወደ ሽንት ቤት የድንገት እጥፍ ስትልባት በአይነ ቁራኛ ስትከተል ነበርና ደርሳባት የሽንት ቤቱን በር ማንኳኳት ጀመረች ሰራተኛዋም በሩን ከፍታ ሁለቱ ተፋጠው መተያየት ጀመሩ ነገሩ የገረማት ኢልሃምም ሰራተኛዋን ምን ሆነሻል ወደ ሽንት ቤት እየገባሽ ለረዥም ሰዓት ትቆያለሽ ብላ ለስለስ ባለ አንደበት ጥያቄ ስታቀርብላት ሰራተኛዋም እኔ ገና አራስ ነኝ የአንድ ወር ወንድ ልጅ ጡቴን ጠብቶ ሳይጠግብ ነው ወደ አንቺ ጥየው የመጣሁት እናም ሽንት ቤት እየገባው ቆየውም ጡቴን ስለሚያመኝ ከዚህ ህመምም የምታገሰው እየሞላ ያስቸገረኝ የጡቴ ወተት ፈሶ ጡቴ ባዶ ሲሆንልኝ ነው በማለት ምላሿን ትሰጣታለች። ይህን የሰማቸው አሰሪዋም ድንገት ከሰማይ መብረቅ ወርዶ የመታትን ያህል አካላው ተለያየ፣ በሀሳብ ባህር ሰምጣ ቀረች። የመሻው ነግቶ ጧት ላይ ከሰራተኛዋ ጋር ተገናኙ። በይ ቦርሳ ሽንያዥና ተከተይን በማለት ሰራተኛዋን ካመጣችበት ቢሮ ወሰደቻት። ለቢሮ ኃላፊውም ይህች ልጅ አራስ ልጅ ናት እና ወደ ሀገሯ በአስቸኳይ መልሳት። እኔ ጋር ከመጣች ዛሬ ሶስተኛ ቀኗ ነው። የመጣችው በወር በአንድ ሺህ ሪያል ደሞዝ ነበር። ነገር ግን እኔ አሁን የምሰጥ የሁለት ዓመት ደሞዟንና የአየር ትኬቷን ጭምር ነው። በተጨማሪም ከሁለት ዓመት በኋላም ፍላጎት ካላት ወደ እኔ እንድትመለስ ካልሆነም አላህ ለጥሩ ነገር ያብቃትና ከልጇ ጋርም በሰላምና በፍቅር ያኑራቸው ስትል በተሰበረ ስሜቷ አልቅሳ ወደ ሀገሯ በሰላም እንድትመለስ